ኢትዮጵያ ውስጥ የመጨረሻ ቺፕ የሚባለው ኤስዩቪ መኪና የቱ እንደሆነ ታውቃላችሁ? ካላወቃችሁትም ዛሬ የምነግራችሁ ይሆናል። ምንም እንኳን መኪናውን ቺፕ ብዬ ብገልጸውም በደቡብ አሜሪካ አሜሪካና በብራዚል ቼቭሮሌት ስፓርክ SUV በሚል ስሙን ቀይሮ ለሽያጭ ቀርበዋል። ማለትም ቼቭሮሌት ሪባጅ አድርጎት ይህንኑ መኪና በደቡብ አሜሪካ እና በብራዚል ለሽያጭ አቅርቦታል ማለት ነው። የዓለማችን ምርጡ የመኪና ብራንድ ቼቭሮሌት የተማመነበት በኢትዮጵያ ደግሞ በርካሽ እየተሸጠ የሚገኘው ኤስዩቪ መኪና ባዮ ጁን የብ ፕላስ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ስለ መኪናና ስለ መኪና ልናወራና ልናወጋ እዚህ ተገኝቻለሁ። ዛሬ አስደናቂ የምለውን በኢትዮጵያ በርካሽ እየተሸጠ የሚገኘውን ቼቭሮሌት ሪባጅ አድርጎ በተለያዩ ቦታዎች እየሸጠው የሚገኘውን የቻይና መኪና ላስቃኛችሁ። እዚያ አለው። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ስለ መኪና ማወቅ የምትፈልጉ ከሆነ ላይክ ሰብስክራይብ አድርጎ። ሱዙኪ ጀመኒ ብዙ አፍቃሪዎች አሉት። አው፣ በርግጥም መኪናው ምርጥ መኪና ነው። በጣም ብዙ ሰዎች ይህንን መኪና ይወዱታል። መልኩንም ከተመለከታችሁት በተለይ ለአፍሪካ ኦፍሮድ ለሆኑ መንገዶች ተመራጭ የሚባል መኪና ነው። ነገር ግን ዋጋው በጭራሽ የሚቀመስ አይደለም። በጣም ውድ ነው። ከውድነቱም የተነሳ መኪናውን ኢትዮጵያ መሬት ላይ እንዳናየው አድርጎታል። የትኛው ሀብታም ነው እስኪ 3 ቢዋይዲ ሴጉል በሚገዛ ዋጋ ይህንን መኪና የሚገዛ አታመጣልኝም? እንደ ጠቆምኳችሁ ዋጋው ሶስት ቢዋይዲ ሴጎልን ይገዛል። SUV መኪና ለሚወዱ ሰዎች ይህ መልካም ዜና አይደለም። ምክንያቱም ብዙ ሰዎች ኤስዩቪ መኪና የሚገዙት ከመሬት ካለው ከፍታ አንጻር ለኦፍሮድ መንገዶች፣ ለአፍሪካ መንገዶች፣ ለቤተሰብ፣ ለምቾት፣ እንዲሁም እቃ ለመጫኛነት ነው። ለቅንጦት አይደለም። ስለዚህ መኪናን ለቅንጦት የማይፈልግ ሰው ሶስት ቢዋይዲ ሴጎልን የሚገዛ ገንዘብ አውጥቶ Suzuki Jimny ሊገዛ አይችልም። ከላይ የጠቀስኩትን አገልግሎት ደግሞ ምንም ሳያጓድሉ የሚሰጡት መኪኖች እንደነ ባዮጁን የፕ ፕላስ ያሉ መኪኖች ናቸው። ማለትም እንደነ ሱዝኪ ጀሚኒ ያሉ መኪኖች። ሱዝኪ ጀሚኒን የማትገዙበትን ምክንያት ነግሬያችኋለሁ። ምክንያቱም ዋጋው ሶስት ቢዋይዲ ሴጉልን ይገዛል። ለዚህም ነው መኪናውን በኢትዮጵያ ምድር አይተ ነው የማናቀው። በዛ ላይ መኪናው የነዳጅ መኪና ነው። በዚህ ሰዓት አይታሰብም። ልግዘው ብትሉ እንኳን እንዲሁም ለኢትዮጵያ መልከዓ ምድር ትክክለኞቹ መኪኖች ኤስዩቪ መኪኖች ናቸው። ሌሎቹም እንደነ ሴዳን ያሉ መኪኖች በኢትዮጵያ ስፒድ ብሬከር ስብርብራቸው ሲወጣ ተመልክተናል። ይህ ነገር ስፒድ ብሬከር ነው ወይስ ስቲል ብሬከር ነው? ብቻ ተዉትና ለኢትዮጵያ መልከዓ ምድር ተስማሚ የሆኑት መኪኖች ኤስዩቪ መኪኖች ናቸው። ምክንያቱም አብዛኞቹ መንገዶቻችን ከአስፓልት ውጪ ነው። አንድ ልናቱ የሆነ አንድ አስፓልት አለ ወጣ ካላችሁ ኮብልስቶንና ገባ ወጣ መንገድ ነው። ስለዚህ ኢትዮጵያ ውስጥ ጥሩ አይኪው ያለው ካለ ኤስዩቪ ምርጫ የሌለው ምርጫ ነው። ችግሩ እዚህ ጋር ነው። እነሱ ሱዙኪ ጀሚኒ ከኢትዮጵያ ማርኬት ጋር ያልተስማሙበት ትልቁ ነገር ዋጋቸው እንጂ መኪኖቹ ኢትዮጵያ ውስጥ ቢገቡ የሚሰጡት አገልግሎት ወሳኝነት ያለው ነው። ብዙ ሰዎችም ይመርጧቸው ነበር። በአፍሪካ ተፈላጊ መኪኖች በአፍሪካ አስፈላጊ መኪኖች ኤስዩቪ መኪኖች ናቸው። ዝም ብለህ ሄደህ ጎግል ላይ ፌመስ ካር ኢን አፍሪካ ብለህ ሰርች ብታደርግ ላንድ ክሩዘርን ነው የሚያመጣልህ። ምክንያቱም ላንድ ክሩዘር ለኦፍሮድ የተመረጠ መኪና ስለሆነ በአፍሪካ ቢገባ የማይታፈርበት መኪና ነው። ሌላው ይቅርና ኢትዮጵያ ውስጥ ያሉት ስፒድ ብሬከሮችን ከኤስዩቪ መኪኖች ውጪ ማን ሊቋቋማቸው ይችላል? የሚዘለውን ቢዋይዲ ዩናይን የተሰኘውን መኪና ብትገዙ ራሱ አስቡት በየ30 ሜትሩ ስትዘሉ እንቁራሪት የምትጋለቡ ነው የምትመስሉት። በቃ የእኛን መንገድ የሚቋቋሙት እነዚህ ኤስዩቪ መኪኖች ናቸው። እነሱ ዝኪ ጀሚኒን ተዋቸው፣ እነሱ ዋጋቸው አይሆንም። በዚህ ጭንቀት ተወጠረን ሳለ የኢትዮጵያ መንግሥት ደግሞ ከኢቪ በስተቀር ወደ ሀገር ምንም አይነት የነዳጅ መኪና እንዳላይ በማለቱ የኢትዮጵያ መኪና ፈላጊዎች ግራ ተጋብተናል። ቻይና ጥናቷን የምታከናውነው በሰማይ ይሁን በምድር በአሳሽ ይሁን በአፍራሽ አናቅም። ለዚህ ጭንቀታችን እንደ መድረስ ብላ ባዮጁን የፕ ፕላስን ይዛልን መጣች። በእርግጥም ባዮጁን የፕ የሚባል መኪና ከዚህ በፊት አስተዋውቂያችሁ ነበር። ነገር ግን የዚሁ መኪና ሌላኛው ሞዴል ባዮጁን የፕ ፕላስ የሚባለው የተሻሻለው ሞዴል ኢትዮጵያ ውስጥ አሁን ላይ ገብቷል። በሚያስደንቅ ፍጥነት ተመርቶ በሚያስደንቅ ፍጥነት ኢትዮጵያ ውስጥ ከተፍ ብሏል። ቻይና ጥናቷን የምታከናውነው በሰማይ ይሁን በምድር በአሳሽ ይሁን በአፍራሽ ባናቅም ለችግራችን ደርሳልናለች። በኤሌክትሪክ የሚሠራ መልክዓ ምድራችንን የሚቋቋም ምርጥ መኪና ባዮጁን ጁን የፕ ፕላስ። የተከበራችሁ የቻናሌ ቤተሰቦች የባዮጁን ጁን የፕ ፕላስን መኪና ምንነት በደንብ ርጌ ከመተንተኔ ወይም ስፔሲፊኬሽን ከመናገሬ በፊት ለንጽጽር እንዲመቻችሁ አስቀድሜ የሱዝኪ ጀሚኒን ስፔሲፊኬሽን ላስምርላችሁ። ሱዝኪ ጀሚኒ ኢንጂን ታይፕ 1.5 ሊትር ቪቪቲ ኢንጂን የተገጠመለት ሲሆን ባለ አራት ሲሊንደር መኪና ነው። ቫልቮ 16 ሲሆን ኮንቬንሽን ሬሽዮ አስር ነው። ማክሲመም ፓወሩ 75 ኪሎዋት ሲሆን ማክሲመም ቶርኩ ደግሞ 130 ኒውተን ሜትር ነው። ይህ መኪና በፎር ዊል ድራይቭ የቀረበ ሲሆን ትራንስሚሽኑ ባለ አምስት ስፒድ አውቶማቲክ ትራንስሚሽን ተገጥሞለታል። የነዳጅ አጠቃቀሙ 100 ኪሎ ሜትር ለመጓዝ 64 ሊትር የሚጠቀም ሲሆን ኤሌክትሮኒክ ፓወር ስትሪንግ የተገጠመለት መኪና ነው። የዚህ መኪና ዊሉ ወይም ጎማው 15 ኢንች ሲሆን ብሬኪንግ ሲስተሙ የፊት ለፊቱ ሶሊድ ዲስክ ነው። የኋላኛው ደግሞ ድራም ብሬክ ነው። ይህ መኪና እርዝመቱ 3645 ሚሜ mm ሲሆን ስፋቱ ደግሞ 1645 ሚሜ mm ነው። ቁመቱ 1725 ሲሆን ዊል ቤዙ ደግሞ 2250 ሚሜ mm ነው። ይህ መኪና ከመሬት ያለው ከፍታ 210 ሚሜ ሲሆን ትራንክ ስፔሱ 85 ሊትር እንዲሁም በሌላ መልኩ ደግሞ 377 ሊትር መጫን ይችላል። የተከበራችሁ የቻናል ቤተሰቦች ስለ ሱዚኪ ጀሚን ይህን ያህል ካልኳችሁ ስለ ዛሬው መኪና በደንብ አድርጌ ስፔሲፊኬሽን ልንገራችሁ። የዛሬው መኪና ማለትም ውሊንግ ባዮጁን የፕ ፕላስ የተሰኘው መኪና ሁለት ትሪም ሌብሎች አሉት። የመጀመሪያው ኪጂያን የሚባል ሲሆን ሁለተኛው ደግሞ ዚዙን የሚባለው ነው። ሁለቱም 401 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላሉ። ድራይቭ ትሬናቸውን ስንመለከት ሁለቱም ትሪም ሌብሎች ፍሮንት ዊል ድራይቭ ይጠቀማሉ። የሞተራቸውን ፓወር ስንመለከት ደግሞ ሁለቱም 75 ኪሎ ዋት ማለትም 102 ፒኤስ ፓወር አላቸው። ማክሲመም ቶርካቸው ደግሞ 180 ኒውተን ሜትር ነው። ይህም ከጀሚኒ በጣም የተሻለ ቶርክ ነው። የጄሚኒን ካስተዋላችሁ 170 ኒውተን ሜትር ነው። ማክሲመም ስፒዳቸው ደግሞ የሁለቱም ትሪም ሌብሎች 150 ኪሎ ሜትር ፐር ሀውር ነው። ማክሲመም ሬንጃቸው ደግሞ እንደነገርኳችሁ 401 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላሉ። ባትሪ ካፓሲቲያቸው 41.9 ኪዋት ሀውር ሲሆን ይህንን ከሱዚኪ ጀሚኒ ጋር ማነጻጸር አይቻልም። ምክንያቱም ጀሚኒ የነዳጅ መኪና ስለሆነ ማነጻጸር የምንችለው ፓወሩን እና ቶርኩን ነው። ፋስት ቻርጀር ለማድረግ 58 ደቂቃ ያክል የሚፈጅበት ሲሆን ስሎ ቻርጅ ለማድረግ ደግሞ እስከ 6 ሰዓት ይፈጅበታል። ማለትም ፋስት ቻርጅንግ ከ30 እስከ 80% ማለት ነው። ስሎ ቻርጂንግ ደግሞ ከ20 እስከ 100%። ይህንን መኪና ቻርጅ ለማድረግ 6.6 ኪሎዋት የሚጠቀም ሲሆን በየቤታችን ያለው ቆጣሪ 7 ኪሎዋት ያመነጫል። ስለዚህ አሪፍ የሚባል ነው። ይህ መኪና እስከ አራት ሰው መጫን የሚችል ሲሆን ዊል ቤዛቸው 2560 ሚሜ ነው። የዚህ መኪና ዋይት 1325 ኪሎግራም ሲሆን፣ የመኪናው መብራቶች በሙሉ ኤልኢዲ መብራት ተገጥሞላቸዋል። ብዙ ጊዜ የርካሽ መኪኖች ሃሎጅን መብራቶችን ይጠቀማሉ። ምክንያቱም መኪኖቹ ርካሽ ስለሆኑ የመኪና ዋጋውም ርካሽ ነው። ነገር ግን ላይቶቹን ስንመለከት ኤልኢዲ መብራቶች ናቸው። ዳሽቦርድ ስክሪኑ 8.8 ኢንች ሲሆን ሴንትራል ኮንትሮል ስክሪንም አለው። ይህም 10.1 ኢንች ነው። የመቀመጫዎቹ ማቴሪያሎች ሌዘር ሲሆኑ ዊል ሃብ ማቴሪያሉ ደግሞ አልሙኒየም አሎይ ነው። ርዝመት፣ ስፋት፣ ቁመታቸውን እንመልከት። እነዚህ መኪኖች ርዝመታቸው 3996 ሚሜ ሲሆን ስፋታቸው ደግሞ 1760 ሚሜ ነው። ቁመታቸው 1726 ሚሜ የሆነው እነዚህ መኪኖች የባትሪ ታይፓቸው ሊቲየም አይረን ፎስፌት ባትሪ ነው። በደንብ የምትከታተሉኝ ከሆነ ለአፍሪካ ብሎም ለኢትዮጵያ ሊቲየም አይረን ፎስፌት የሆኑ መኪኖች በጣም ምርጥ መኪኖች ናቸው። ረጅም ዕድሜ አላቸው። ከዚህ በፊት በደንብ አድርጌ አብራርቸዋለሁ። እነዚህ መኪኖች የተለያዩ ፊውቸሮች ያሏቸው ሲሆን ሩፍ ሮክ፣ ኤቢኤስ፣ ኢቢዲ እና መሰል የሴፍቲ ፊውቸሮች ሙሉ የሚባሉ መኪኖች ናቸው። ምናልባት ሁለቱ ትሪም ሌብሎች ላይ ስታስረዳ ተመሳሳይ አይነት ነገር ነው የነገርከን ካላችሁኝ፣ ሁለቱ ትሪም ሌብሎች የሚለያዩት ኪጂያን እና ዚዙን ማለት ነው። ኪጂያን ለምሳሌ አውቶማቲክ ፓርኪንግ የለው፣ ዚዙን ደግሞ አውቶማቲክ ፓርኪንግ አለው። እንዲሁም መሰል የሆኑ ፊውቸሮች ይለያዩቸዋል። ትልቁ ልዩነታቸው በፊውቸር ነው። አንዱ በጣም ብዙ ፊውቸሮች አሉት፣ አንዱ ደግሞ አነስ ያሉ ፊውቸሮች አሉት። ከዋጋ አንጻር ልዩነት ይፈጥራል። የተከበራችሁ የቻናሌ ቤተሰቦች የእነዚህን መኪኖች ዋጋ ለመስማት ሁላችሁም እንደጓጓችሁ ተስፋ አድርጋለሁ። አሁን ዋጋቸውን ልንገራችሁ። እነዚህ መኪኖች በአሁን ሰዓት እየተሸጡ የሚገኙበት ዋጋ ከሶስት ሚሊዮን ሁለት መቶ ሺህ እስከ ሶስት ሚሊዮን አራት መቶ ሺህ እየተሸጡ ይገኛሉ ኢትዮጵያ ውስጥ።